ወንድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ አብረሽና ሩታ የጩጭ እያሉ ማለት ነው። እዩልኝ አያምሩም? በጣም ደስ ይላሉ፣ ያምራሉ። ሲቀጥል ደግሞ በጣም የተግባር ሰዎች ናቸው። እውነት ፍቅርን በነሱ አየው፣ በአብረሽና በሩታ አየውኝ ማለት ነው። ይህንም የቻልኩት የራሴ የሆነ ምክንያት አለኝና ማለት ነው። አንዳንዴ አንድ ሰው እንደ ፋሚሊ ማያይ ሰው ወይም እንደ ራሳቸው የማትዩ ሰዎች በጣም ነው የምትገርሙኝ እውነት እና አብረሽና ሩታ ማለት ያቸው እውነቴ ነው የምላችሁ፣ ሞር እንኳን አብርሸ እውነቴ ነው የምላችሁ ጺም ያወጣ ጊዜ ራሱን ትዝ አይለኝም። ስድስት ወር ሰባት ወር ቢሆናቸው ነው ይህንን ነገር በጣም የከበደኝና ና የደበረኝ ነገር ስላለ ነው እና ብዙዎቹም ደግሞ የተላከለኝ መስጅ ወይም ደግሞ አንዳንድ ነገር ሳመጣ እዚህ ጋር ለምንድን ነው እያመጣሽ? መሰሪ ስላላችሁኝ ነው እንጂ በጣም ያማል፣ እውነት ልብ ይሰብራል። በዚህ ናክል ክፋት በጣም ያስጠላል። ለምን ብትሉ ለነገ ለእኛም እኮ ነው፣ መልካም ብንሆን እኮ ለራሳችን ነው። ማንም አይወስድብንም አይደል? ለነገ ቤታችን ነው ይዘ ነው የምንሄደው እንጂ እዚህ ጋር ለአብርሽ ና ለሩታ አይደለም። አሰላሙ አለይኩም ወራመቱላ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝብዝብ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እና ማናችን ቢሆን ለምን ለሰው ልጅ መልካም ጥሩ ነገር አንመኝም? እውነት ለመናገር እኔ እኔ እንጃ ዩቱብ ራሱ በጣም አስጠልቶኛል። አሁንም ባለ ነገር ሳይ በቃ ሁሌም ደግሞ የሰውን ስጋ መብላት የሰውን እንትን ማንሳት በጣም ይደብራል። እና እባካችሁ በቃ ለራሳችሁ ስትሉ እዚህ ጋር አብርሽና ሮታ አይደለም ወይም ደግሞ እኛ ወተን ርከርድ ስለሰራን አይደለም፣ ቪዲዮ ስለሰራን አይደለም። ማናችሁ የምትሸነፉ የምትችሉት ግን ለነገ ቤታችሁ በሉ። በቃ የአንድ ሰው አንድ ሰው እንኳን እኔ የአንድ እህቴ ሚስጥር ዋን ከደበኩለት ለእኔ ደግሞ አላህ አይቤንና ገመና ይን ይደብቅልኛል ማለት ነው። በማናችንም በዲናችንም ቢሆን በሃይማኖታችንም ቢሆን የሰውን ገመና እየለቀማችሁ በተለይ ደግሞ የምትሸውዱ ልጆች እንዲ በዚህ ናክል በቃ እናንተ ይህንን ነገር ከፈለጋችሁ፣ ወሬውን ከፈለጋችሁ፣ ለእነ አብርሽ ለእነ ሮታ ምን እንድተደረገላቸው ከፈለጋችሁ በግልጽ ለምን አትናገሩ? ግን ይሄ ማለት እኔ እንጃ፣ ሌብነት ማለት እኮ ነው። እውነት ዛሬ አንዳችሁ ማለት ነው እንደዚህ ተደረገላቸው፣ ያን ተደረገላቸው፣ አንድ እህት ለአንድ እህት ዋለ ወደደቻ እህቷ ሚስጥር እያወራች ያንን ነገር እናንተ አስመሳይ ሆናችሁ ከስተጀርባ ግን ሌላ ሰው ናችሁ። ለዛች እህት ግን በመልካም ነገር በጥሩ ነገር የኔ ማር የኔ ቆንጆ የኔ ፍቅር እያላችሁ አብርሽን እንደምትወዱ አድርጋችሁ እሷን የምትላችሁ ነገር ተቀብላችሁ ለሌላ ማስተላለፍ ተገቢ ነው ብዬ አልልም። ምክንያቱም ለእናንተ ለአሁን ይመስላችኋል ሊሆናችሁም ሊያስደስታችሁም በጣም ደስተኛም ልትሆኑበት እና ማሸነፍ ናቸው ገመናቸውን አወጣን ልትሉም ትችላላችሁ። ያን ሰው ግን ምን እንዳለ ታውቃላችሁ? ወዶ ፈቅዶ እስካረገው ድረስ ማንም የሚገድበው የለውም። እኔ ወድጄ ፈቅጄ ላረኩት ነገር ማንም ሪከርድ ያወጣ፣ ማንም ደግሞ ተሳደበ፣ ምንም አለ ማንነት እኔ ነኝ ማቀው እንጂ እናንተ እዚህ ጋር ስለመጣችሁ ስላወራችሁ ልመለስ አይገባም። ግን አንዳንዴ ምን አለመሰላችሁ እንደ ሰው ብናስብ፣ እንደ ተማረ ሰው ብናስብ በጣም መልከም ይመስለኛል ማለት ነው። ይህንን ነገር እናንተ ለምሳሌ እኔ የሚገርመኝ ነገር ቢኖር ማለት ነው አንዳንድ እህቶች የምታረጉት ይህንን ነገር የሚበሉት ነው ወይም ልጠጡት ነው ወይም በረካ ሊሆንላቸው ነው ወይም ደግሞ በረካ ይሆንላቸው እኮ። የአንድ እህት ምስጥር እየሰማችሁ ለዛ ለዩቱበር የምታቀብሉት ነገር ደግሞ ዩቱበሩ ደግሞ ቪዲዮ የሚሰራበት ነገር በጣም ነው የሚገርመኝ ማለት ነው። እንደ ይሄ እኮ ዶላር የፈለገም ዶላር ነገር ብታገኙበት ከላን ነገር ብታበሉ፣ ምክንያቱም እናንተ ዶላር ዩቱብ ከፈላችሁ አልከፈላችሁም፣ እናንተ ለብዙ ሰው ነው የምታካፍሉት እርግጠኛ ነኝ። ለምሳሌ ልበላችሁና ዩቱብ ዛሬ ቢከፍላችሁ ማለት ነው ምን ምንም የላወቁ ቤተሰቦቻችሁ ሐራም ነገር እንደምታስፈሉ እወቁ። ይሄንን ማወቅ አለባችሁ ብቻ የእናንተ ቪዩና የእናንተ ሰብስክራይብ ማግኘት የእናንተን በአብርሽና በሩታ ስም የሆነ ነገር አረግን ሳይሆን፣ ለዛ ለማያውቁ ቤተሰቦቻችሁ፣ ለማያውቁ እህቶቻችሁ፣ ለማያውቁ ለተለያይም ለምትረዱ፣ ለተቸገሩ ለምትረዱ ምስኪኖች አሉ እና እነዛ ሰሞ ሐራም ነገር እንደሚበሉ ማወቅ አለባችሁ። እዚህ ጋር የሰውን የሰውን ሚስጥር እየሰረቃችሁ እየደበቃችሁ እያመጣችሁ እዚህ ጋር ቪዲዮ እየሰራችሁበት፣ እኔ ታቋታላችሁ ስሟን አልጠራም። ምክንያቱም ብዙ ልጆች በጣም እየተቆጣችሁ ነው፣ የእሷን ስማት አታንሺ፣ እሷን ታምሌት ላይ አታርጊ ስላላችሁኝ ነው እንጂ፣ እውነቴ ነው የምላችሁ። እናንተን ባላከብር ኖሮ እውነት የልብ ልቤ ነበረ፣ እሷንም ሰድቢያት እኔንም ያው በዛ መልክ ብሰደብ ምንም አይመስለኝም ነበር። ግን በጣም ይደብራል፣ በጣም ይቀጠላል ይሄንም ነገር ልሰራ ቪዲዮ አልፈለኩም ነበር። አንድ እህቴ በጣም ምርር ብላ ቪዲዮ ራሱ ሼር ስላደረገችልኝ ነው ይሄንን ነገር መናገር የቻልኩት ማለት ነውና፣ ለራሳችሁ ብቻ አትዩ፣ ህዝቡንም የምትረዱትን ህዝብ የምትሰጡትም ሰው ባላወቁት ነገር፣ ምንም አይነት ወንጀል ባልገቡ ነገር እነሱ ወንጀል እንደሚበሉ አታድርጓቸው ማለት ነው። ለምን ትንሽ ነገር አትሆንም? ዛሬ አይደለም እኔ ተደብቄ ስሜን ቀይሬ በቃ የሰውን ልጅ እንደባብ ማለት ነው እውነት በቃ እባብ እንዴት ነው አድርጎ ከጀርባችሁ የሚነክሳችሁ፣ እንደዛ እያደረጋችሁ ሰው በአሁን ሰዓት፣ እኔ እንጃ፣ ወደ እንስሳ እየተቀየረ ይሆን? እኔ ግራ እየገባኝ ነው፣ በጣም ማለት ነው። እና ብር በዚህ ናክል በዚህ ናክል ሰውን የምታሳብድ ነገር አውዝብላ ምንሽ ጣለዚህ ምን እንጃ፣ ምን አይነት ጊዜ እንደሆነ አናውቅም። እና በጣም ያስጠላል። ከምሬ ነው የምላችሁ። ይደብራል። ለራሳችሁ እስቲ ለነገ ቁሙ፣ ለትዳራችሁ፣ ለቤታችሁ ወጣትም ከሆናችሁ፣ በወጣትነት ጊዜያችን ምንድነው የምናሳልፈው? ምንድነው የምንሰራው? ይሄ ነገር ሀይር ነው ወይ? ያስጠላል። ወይ ነገ ትውልድስ ሲወጣ ይሄ ቪዲዮ የማይደለት ቪዲዮ ነው፣ እርግጠኛ ነኝ። ኮሜንትና የምንሰራው ቪዲዮ ማለት ነው፣ መቼም አይደለትም። እንግዲህ ስልካችን ራሱ ቢጠፋ በተለይ ዩቱበሩ ስልካችን እንኳን ቢጠፋ አካውንታችን ሜላችን ከኛ ጋር ስለሆነ መገልበጥ እንችላለን ማለት ነውና፣ ለነገ እንኳን ወልዳችሁ ልጃችሁ ሊያዩ ይችላል። ወይም ደግሞ እናንተ ትልቅ ዩቱበሩ ናችሁ፣ አድጋችሁ ትልቅ ደረጃ ደርሳችሁ ደግሞ የተለያየ ሰው ሊጠቀምበት ይችላል ማለት ነውና፣ መልካም ነገር ከራስ ነው የሚጀምረው። መጀመሪያ የአብርሽና የሩታ ስጋ ከመብላት ለአብርሽና ለሩታ ምን ተሰጣቸው? ምን ተደረገላቸው? ለምን ያመዳም ቅመም ለምን አረገች ከመባል በፊት እኔ ማን ነኝ? ምሳሌ እኔ ሌላ ምንድነኝ? ስለ አብርሽ ቪዲዮ ሳልሰራ በፊት ስለ አብርሽ ማንነቱ ሳልናገር በፊት ስለ ሩታ ሱማን ሳላነሳ በፊት እኔ ማን ነኝ? እንዴት ነው ያደግኩት? እንዴት ነው አስተዳደጌ? ለሰው ምን አይነት ምላሽ ነው የምሰጠው? በሰው ላይ የምሰራው ግፍ ትክክለኛው ነገር ብዬ ማሰብ የግድ ይለኛል ማለት ነው እና እናንተም ደግሞ የምታወሩት ነገር ገደብ ቢኖረው፣ በቃ የሆነ ሁሌም ታውቃላችሁ ማለት ያስጠላል፣ ይደብራል። በአንድ ሰው ስጋ መዋል ማደር፣ በቃ ቁርስ እንደማይበላ እንደማይበላ ሰው የምትሆኑ ልጆች አላቸው። በጣም ይደብራል። ከምንም በላይ ሌብነት በጣም ያስጠላል። እውነት ሌብነት እና ውሸት በጣም ነው የሚያስጠላው፣ ከምንም ማንም ሰው የሚጠላው በአለማችን ላይ ሌብና ውሸት ነው። እናንተ ደግሞ የሚሰሩት ሌብነት ነው እውነት። እየተደበቃችሁ ገብታችሁ ሪከርድ እየተቀባበላችሁ የምታቀባበሉ ሰዎች አላህን ፍሩ፣ እና ላላ ብላችሁ ለራሳችሁ ስትሉ ተቆጠቡ። እኛ ምንም ምንም ነገር እናርግ፣ ምንም ነገር እንስራ። የአብርሽና የሩታ ደጋፊዎች ምንም ነገር ይስሩ፣ በራሳቸው አያፍሩ። ምክንያቱም አንድ ሰው ወዶ ፈቅዶ ይስካረገው ድረስ ማንም ይከለክለው የለም እና በዚሁ አጋጣሚ አንቺ ስላረግሽ ነው አንቺ ስላዋጠሽ ነው ልትሉ ትችላላችሁ። ነው እኔም ባወጣ እኔም ባረግም የሚመስሉ አይታየኝም። ምክንያቱም ፈቅጂ ህሌናዬን ፈቅዶልኝ እስካለኩት ድረስ ማለት ግን፣ እኔ ምለው በዚህ ናክል ክፋት ምን ያደረግልናል ነው? በቃ የእኔ ጥያቄ ማለት ነው። መቼ ነው ምንነቃው እኛ? መቼ ነው ወደ ራሳችን ምንመለሰው? ከመጥፎ ነገር ሀይር ነገር መቼ ነው ምንሰራው? ሰው ተዋዶ ተፋቅሮ አብሮ በሚበላበት ሰዓት እኛ የሰውን ሚስጥር እያወጣን አደባባይ መስጠት በጣም ይደብራል፣ ያስጠላል እውነት ለመናገር ማለት ነው። እንጂ አንቺ አንቺ ስለተነካሽ አንቺ መቼ ተነካሽ የምትሉ አላችሁና፣ አንድ እህት ማለት እኔ እንጃ ብቻ። በአንድ አባት በአንድ እናት መወለድ አይደለም፣ ሁላችንም እህተማሞችና ሁላችንም ወንድማሞች ነን። አንድ እህት ስጋዋ ተነስቶ ሲበላ ወይም ደግሞ የሆነ ያላረገችው ነገር አረገች ብላችሁ በተለይም ደግሞ አብርሽና ሩታ ስጋቸውን እንደዚህ ስትል ስትበሏቸው ዝም ማለት አንችልም። ምክንያቱም ተጠቃሚ ነን፣ በእነሱ ነው የምንጠቀመው፣ በእነሱ ነው ወተን የምንገባው፣ በእነሱ ነው አይምሯችንን ፈታምና የምናደረገው ማለት ነው። ሲስቁ የምንስቀው፣ ሲያስደስቱን የምንደሰተው ማለት ነው። እና ደግሞ አብረሽና ሮታ ህዝቡን አቅፈው ስለያዙ ግዴታ መከራከር ስላለብን ነው። እና ውድ ቤተሰቦች የነበረን ቆይታ ይሄን ይመስል ነበር። ባይ ባይ።